ሞት ማለት እዝነት የለውም። ቀጠረው ከመጣ አስተያየት አይሰጥም። ሽማግሌ ነው ትንሽ እናቆየው የአገር ሽማግሌ ሚያስታርቅ ነው አይልም። ጊዜው ከደረሰ ይዞ ይሄዳል። አረ የመስጊድ ኢማም ነው መስጊድ ውስጥ እንደሱ ሚያሰግድ የለም ትንሽ ጊዜ እንስተው አይልም። ሞት ጊዜው ከመጣ ይዞን ይሄዳል። ባለ ትዳር ነው ገና ሶስት ቀኑ ነው ካገባ ጫጉላኑ ራሱ በሥነስርዓት አልጨረሰም ይደሰት

ስትመጣ ቀጠረው ወቅቱ ሲደርስ፣ አንድ ሰዓት ወደፊት ወዱዋ ላይ የለም። ሁሉም በዛ ሰዓት ይሄዳል። አጭር ሀያት ናት። ለዚህ ነው አላህ ሁሉም እንደሚቀምስ ነገረን። አዎ እያየን ነው። እንደ ሞት መካሪ እንደ ሞት ሚገስጽ የለም። ኩሉ ነፍሲን ዛኢቀቱ ልመውት እያንዳንዷ ነፍስ ሞትን ትቀምሳለች። በዱንያ ላይ ማይሞት የለም።

የቅያማ ቀን እናንተ ምንዳዎቻችሁን ትሰጣላችሁ፣ ትሞላላችሁ። ፈመን ዙህዚሃ አን ናር ከጀሃነም እሳት የተራቀ የዳነ፣ ወኡድኪለ ልጀና ጀነት የገባ፣ ፈቀድ ፋዝ በእርግጥም ለስኬት ለድል የበቀው ይሄ ነው። ድል ስኬት ማለት ወላሂ ከጀሃነም ርቆ ጀነት የገባ ሰው ነው። ከዛ ውጭ የለም ድል ስኬት፣ ግቡን መቷል የሚባለው

ለከሌሞት አይገባውም አይባልም። ባይሞት ኖሮ ረሱል ዓለይሂ ሰላቱ ወሰላም ነበር ሚቀሩት። ለምን ለዓለማት እዝነት አድርጎ የላካቸው አሽረፉል አንቢያኢ ወልሙርሰሊን አላህ ኸሊል አድርጎ የያዛቸው የወደዳቸው ከስሙ ጋር ስማቸው እንዲነሳ ያደረገላቸው ነቢዩ ሰለላሁ ዐለይሂ ሰለም ነበር ሚቀሩት። ለሳቸውም አልቀረም። ኢነከ መይቱን

ዱንያ ላይ የዘላለም ሐዘንም የለም። ዱንያ ላይ ሁሌ ተሰቃይተህ አትኖርም። ሁሌ ተደስተህ አትኖርም። ዱንያ ለዚያ አልተፈጠረችም። ሁሌ የስቃይ ከተማለም አኼራ ነው። ጀሃነም ነው። አላህ ከጀሃነም እሳት ይጠብቀን። የጀናዛ ጩኸትን የሰው ልጅ ቢሰማ ክንትር ብሎ ደርቆ በቀራ ነበር። እኔ የሰማሁትን ጌታዬን ጠይቄ ላሰማችሁ ነበር አሉ። ነገር ግን አንዱ ሲሞት ሰው ይሸሻል፣ እንዲህ ነው እንደሚቀጠው ብሎ ሰው እንዳይሸሽ አትቀባበሩም ብዬ ባልሰጋ ኖረው የሰማሁትን ነገር ለጌታዬ ጠይቄ አሰማችሁ ነበር አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አዎ ጀናዛ ሁሌ እንሸኛለን፣ ሁሌ እንቀብራለን። ቀብር ላይ ስንሄድ በየአካባቢያችን ያለው ቀብር ላይ አዲስ አበባ ላይ ኮልፌ ላይም በሉት ጉለሌ ላይም ጉለሌም በሉት ወደ ኮቴቤም ብቻ ቀብር ያለበት መቅበሪያ ቦታ ላይ ስንሄድ ስንት ነበረ እንደኛው ዳዋ ሲያዳምጥ ስንት ነበረ የቢሮ ሰራተኛ ማናጀር የነበረ ስንቱ ነበር ዶክተሩ ስንቱ ነበር መሐንዲሱ ስንቱ ነበር ባለሀብቱ ስንቱ ነበር ተማሪው ዶክትሬት ያዘው ስንት ደረጃ ያለው ሁሉም ከአፈር በታች ሆኗል ሁሉም ትላንት ሲንቀሳቀሱ ነበር። ቀብር ላይ ስንሄድ ሁሉም ተኝተዋል። አዎ ታዲያ ያን ስንቀብር እዛ ያልተማረ እዛ ያልተወበተ መቼ ነው የሚተወብተው? አላህ ይዘንልን። አንዳንዴ እኮ ቀብር ላይ ተሆኑ እራሱ ይዋሻል አይደል? ቀብር ላይ ንግድንም ከሆነ ሰው እየተቀበረ እያየ ስልክ አስቶ፣ አዎ አንድ ሃያ ካርቶን ለከሌ ስጥ ይላል። ሃያ ካርቶን ለከሌ ስጥ የሚለው ካርቶን እኮ ኤክስፓየር የሆነ የተበላሸ ታዲያ፣ ያ ሰዓት ያልፈራ ያ ሰዓት ያልተመለሰ መቼ ነው የሚመለሰው? ሰው ቀብር ሲገባ እያየ ያልተማረ መቼ ነው የሚማረው? በድንገት ትለያለህ? ስንትና ስንት አባቶች አሉ ህንፃ ገንብተው ዛሬ ምርቃት ነው ሲባል ምርቃቱ እሑድ ሊሆን ቅዳሜ ማታ ይሞቱ። ስንት ሰዎች አሉ የምናውቃቸው የለው አካባቢያችሁ ላይ ስለዚህ ትለያለ ሞት የሚባለው ነገር ይላሉ ሞቱል ፉጃ ድንገተኛ ሞት ደግሞ አሁን ላይ ቀላል አረግ ነው። የቅያማ ምልክት እንደሆን ታውቃላችሁ። የቅያማ ምልክት ነው። ረሱል አለህ ሰላት ወሰላም ምናሉ ኢነ ሚን አማራት ሰዓ ከቅያማ ምልክቶች አየዝሃረ መውቱ ልፉጃ መብዛቱ ነው መገለጹ ነው። አልበዛም ከሌ ሞተ እንባላለን። አረማታ ኮ ተፍሲራ ብርን እያዳመጥን ነበር። ኧረ ትናንት ሰርግ ቦት አብረን ነበርን። ኧረ ትናንት እኮ ከቻይና ዕቃ አብረን ይዘን መተን ነበር። ዑምራ ላይ አብረን ነበር እንላለን። ኧረ ትናንትና ትምህርት ቤት አብረን ነበር፣ ሻይ ቡና እያልን ነበር። ምን ሆኖ ቃጀል ከደረሰ ምን ሆኖ የለም፣ ይዞ ይሄዳል። ሞት የሚባለው ጣጣ እዝነት የለውም። ትንሽ ነው አያዝንም፣ ሽማግሌ ነው አያዝንም። ሁሉንም እየገፋ ሁሉንም አሰልፎ ተራችን ነው የምንጠብቀው እንጂ ሁላችንም አለ ኮንትራታችን ሲያበቃ እንሄዳለን። ዱንያ ላይ ሁሌ ልናገር፣ ቪዛ ሲመጣ ኦምራ ዱባይ ላይ ነው፣ ቱርክ ትላለ፣ የሆነ ሀገር ትላለ። በቃ ቪዛ ተመጣ፣ ትኬት ተቆረጠ፣ ሰዓቱ ደረሰ፣ በረራው እንላለን። አው ወደ ቀብር ምንበርበትም ምንገባበትም ደግሞ ትኬት ሲቆረጥ የዛኔ ማንም አይመልሰውም። የዱንያው የቴክኒክ ችግር አለው ሊባል ይችላል፣ አውሮፕላኑ እንትን ብሏል፣ በረራው ተቀይሯል፣ ነገ ወይ ኮነ ሰዓት በኋላ ነው። የቀብሩስ

ተገላገለ ማን ነው እሱ የአማኝ ነፍስ ከዱኒያ ጣጣ ጭንቀት ምን ተገላገለ ተገላገሉት ማን ካፊር የሆነ አላህን ያመፀ ሰው ሲሞት የአላህ ባሪያዎች ተገላገሉት አሉ ነቢዩ ስ ስለም አባ ሁረይራ ሲባል ረዲየላሁ አንሁ ነው የምንለው ኢማሙ ነወዊ ሲባል ረሕመቱላ ለምን ዱኒያ ላይ አበርክተው ሄዱት ኢማሙ ነወዊ የጻፉት ኪታብ አለ አርባኢን ሓዲስ አርባኢን ሓዲስን ሸርህ እያደረጉ እያብራሩ ዑሰይሚን አንድችን ታሪክ ይገልጻሉ። ያ ረብ መጨረሻችን ካማሩ ከደጋግ ሰዎች ዘንድ አላህ አድርገን፣ ቀብራቸው ከሰፋላቸው ባሮች መካከል አላህ አድርገን። ከቀብር ቅጣት አላህ ይጠብቀን። ከቀብር ቅጣት አላህ ይጠብቀን። ከጀሀነም እሳት አላህ ይጠብቀን። የጀነት አላህ አድርገን፣ ጀነትን ከለገሳቸው ባሮች መካከል አላህ አድርገን። ያ ረብ ጀነትን ለግሰን፣ ያ ረብ ጀነትን ለግሰን። ያ ረብ የሞቱብንን ወንድሞቻችን፣ እናቶቻችን፣ አባቶቻችን ሙስሊሙን አላህ የጀነት አላህ ይበለው። ከቀብር ቅጣት አላህ ይጠብቃቸው። ከቀብር ቅጣት አላህ ይጠብቃቸው። ባለችን ቀሪ ሐያታችን ትንሽ አያት ናት። ያ ረብ እንደው የተሳካ ያማረ ስራ ሰርተን የምንሄድ አላህ ያድርግልን። ቀሪ ሐያታችንን ያማረ አላ አላህ ያድርግልን። በመልካም ስራ የታጀበ አላህ ያድርግልን። ከመጥፎ ስራ አላህ ያቅበን። አላህ ይጠብቀን። በራሳችን ጉዳይ ቢዚ የምንሆን አላህ ያድርገን። ስለ ራሳችን የምንጨነቅ አላህ ያድርገን። የነፍሳያችን ጉዳይ የሚያስጨንቀን አላህ ያድርገን። እንደው በዱንያ ላይ የሱን መብት ሳናስነካ አላህም በብቸኝነት ተገዝተን ከሽርክ ርቀን ከመሄዱ ሰዎች አላህ ያድርገን። የሁላችንን መጨረሻ ማራ አላህ እርግልን። ከመካከላችን የተጨነቀን ያ ረብ ከጭንቀቱ አላህ ይገላግለው። የተጨነቀን ከጭንቀቱ አላህ ይገላግለው። ጭንቀት ያለበትን ጭንቀቱን አላህ ያንሳለት። ያላገባውንም ትዳር ጥሩ ትዳር አላህ ይለግሰው። ያ ረብ ያላገባውን ጥሩ ትዳር አላህ ይለግሰው። እኛን ሊያስታውሱ የሚችሉ ልጆች ናቸውና፣ ከሞትም በኋላ ያ ረብ። ልጅ የሌለውንም አላህ ልጅ ይለግሰው ያ ረብ። ልጅ የሌለውንም አላህ ልጅ ይለግሰው። ዙርየተን ጠይበ የተባለውን ልጅ አላህ ይለግሰው። ርዝቃችን አላህ ያስፋልን ያ ረብ። አክሱም ያሉት ሙስሊም ወንድሞቻችን ሰላም አላህ ያድርጋቸው። አላህ ይጠብቃቸው። አምባ ገነኖች እንደፈለጉ እያደረጓቸው ነው። ያ ረብ እምነታችን ብለው እምቢ ብሎ አሉ በጽናት አላህ ያቆያቸው። የበላይነቱን ለነሱ አላህ ያድርገው። አላህ ይጠብቃቸው። በነሱ ላይ ተንኮልን የሚያሴሩትን አላህ ያዋርዳቸው። አላህ የቅጣት አለንጋውን በነሱ ላይ አላህ ያርግባቸው። ወንድሞቻችንን አላህ ይጠብቅልን። ገዛ ላይ ፍልስጤም ያሉት ወንድሞቻችንም አላህ ይጠብቅልን። ሰላም አላህ ያርግልን። ቤተል መቅዲስን በነሱ እጅ አላ አላህ ያስገባው ከነዚህ አረመኔ እጅ